እንደ አልወገብኝ እኔ ወዲያ ይኸው አይደለም፣ በል እንደው እንደምናችሁ፣ እንደውም ደህና ናችሁ ወይ? እንደው አላችሁ ወይ? ኧረ የተረገመ መንግስት አቃጠለኝ። እንደው ምነው ደግሞ እንደው እንደው ይሄን ጉላ መሬት እንደው እንደው አድርጎ እንደው ተጫወተብኝ፣ ተጫወተብኝ። ስንቱን እንደው አላመረትንበት የእነ እንትና መሬት ተመልከት። ሁላ የሆነው ነው ይኸው እንደው ብረት አላበሰው ብረት አለበሰው ብረት አለበሰው እንደው ደህና ናችሁ ደህና ሰንብጣችኋል እንደው እናንተስ እንደው ናችሁ ደህና ነን እንደው እየተቃጠልኩ ጠበኩህ እኔም እኔም እንደው እንዴት ናችኋል ደህና ነን እኔ ደህና ሰላም ናችሁ ወይ ወይኔ አዋፋሁ ንፋሱ እኛ ሳለን አንተው እንግዲህ እንደው እያልን መቼም አዎ እንደው እንዴት ናችሁ ደህና ሰንብጣችኋል እኛ ደህና ነን እንደው በሚዲያው ትመጣለህ ብለውኝ ቆየ። እንደው በሚዲያው ሰሞኑን ምን ልማልክ ለማልክ እንደው አልመጣሁም። ምን እመጣለሁኝ? በቀደም የሚያየው ሀዛ ድርሽ መጣሁኝ። እንደው ያነሳ እንደው ያያለው ሽምግልና ብለኸኝ ቆይ አዎ፣ ያንንማ እንደው መቼም ተመስገን ብቻው አለሁኝ። እንደ ከመማል አልቀረሁኝ አሳክቻ አለሁኝ ተመስገን ነው። አዎ፣ ደህና ተሳክባ ነው። ለባለፈው እኔማ እሑድ አይደል የመጣሁት። ለሐሙስ ብለኸኝ ለዛሬ። አዎ ዛሬ አሙስ ሆነ ማለት ነው እንደው ሳምንቱ ምልም እንደው አንዱ ይመጣል አንዱ አንዱ ይልካኛል uh, ይኸው ልጁም አንዴ ይኸው ትዳር እናውጀባለሁ ይለኛል አንዴ ይኸው በባህሩ እሄዳለሁ ይለኛል። አዎ ወገቤን ቀላይ በሀሳብ እኔ እንደው መከራ አይደለ እንደው አንተዬ እንደው መከራ ነው አይደል ያ እናቴቱን ብዬሽ ነው እንጂ እህዶ የቀምሰው ቆይ አይደል ያ እናቴቱ በይት በሽተኛ ተወላለች አይደል ምን የእናት አንጀት ምን ይችላል ብለህ አዎ አዲያ ያው ቆየ የኔን አየው እኮ መባበል ነው እንጂ መቼም፣ ነው የምልህ ሰው በገዛ ልጁ ጨጓራው ይላጣል። ወገብ የእስኪ ለቅ ሀላ እሱ ሲፈልግ ቢራ ሲጠጣ ይውላል፣ ይመጣል። ምን ብሩ ወይ ትገኛለህ ትላለህ፣ ብሩ ወይ ትገኛለህ። እንግዲህ መቼም መከር መከር ማረግ ነው እሱም እንግዲህ

አዎ ከሁለት አውዲን ማድረግ ነው ታስታውሳለህ? ታዴስ አያየው የሚባል ሊቀመንበር ሳለህ እ አይረገኝም እንደው ያ ጊዜ ሰውዬው ሀብታም እኮ አዲስ፣ ሰውዬው ሀብታም መንግስቱ እምቢ አናውቀው መንግስቱ፣ ማንቆይ ብልህ መንግስቱ ያ ጊዜ የመለስ ነው፣ አዲስ ገብቶ ነው ብልህ ነው መሰለኝ። አዎ መለስ አዲስ

ምንም ጊዜውም አላስተማመነ እንደው መቼም አያመጣ መጣ ሀዲያ ተንከለከለ ጋር የቀረበት ጊዜ ተጫውተን ጊዜውም አላመቸ ነው የምልህ። እጄ ታይመድ ስል እንጂ ይሄን ቀን ሀዲያ ቤተሰቡን ሁላ ጫውቼ ቆየ። ያው ልጆቹ ወንድም እየው ወዲህ የከተማው ትሄድ እንትን አለ እኛ ቤት ተማክረን እንዴት የነተበጀ ቤት ያልፈናን አለ ሸንቱን አሳልፈን አለይ ሴቲቱም እኔም እንግዲህ ያህሪያ ብየ እሽ ብለን ቆየ ልጅቱም ያው እንዲ ንዲ ተላለይ እንግዲህ ሀኛ ወይ ሀኛ ወጥታ ወዲ ልከድ ብለነ ደግ ብለና ንእላሃለኝ። አረ እንግዲህ እስቲ ደግሞ መቸም እንዲ መከር መከር አርጋችሁ እንዲ ስቲ እንጓይበትኝ። አዎ ጊዜው እየመሸ ነው። አሁን በጊዜ ግባ ዝናቡም እየመጣ ነው። ማንተ እንዲሁ ምን መሸመቸስ ይኸ ነገር እንደጨላለመ ደሞ ያው ሰልኬም ዘግቶ እንዲሁ ማብራትም አልያዝኩኝ። እንግዲህ አዎ እንግዲህ ያው ሲያው ዙሮ ዙሮ ሰጥችሀለሁ፣ ቀኗን ምናምን ሀሳብ መሆኑ መጥተን አንድ አንድ የምንወያያቸው ነገሮች አሉ። ያው እንግዲህ ሰጥችሀለሁኝ ሀሳብ መሆኑ ናትወለና እንነጋገር። ሳይሳይሳይ እንዲ ቸሪ ያሰማሃቦ እንዲ ይኸው ልጁም እንዲው እንግዲህ እንዲው ልጁም መቼም እግዚአብሔር ይስጠው። መቼም ደህና እያባበልኩት መቼም እሱም ተቀምጧል። ሀይ ደርሷል። አዎ እንግዲህ መቼም አንተ ሀባቴ ቃል አልወጣም ብሎ እሱም ደህና እንግዲህ ታግሶኛል። እንዲሁ እንግዲህ ልጅቱም እንዲሁ በውሃው በምኑም ስከር መቼም እንዲሁ ደግሞ ተገናኙ። አዎ እንዲያነ ያልኩ እሱም እኮ ያዘ እና ያወራ ነበር። አዲያ መቼም የሴት ነገር እንዲ ታወስቲ በወግ በማረጉ ነው ብዬ እንዲያ ነው ደግ፣ እየጠረጠረ እሺ፣ እንግዲህ ደግ አረ፣ ቅዳሜ እን ቢሆን እኔ በተመቸ ነገም ቢሆን እኛ ማውጋት እንችላለን። እኔ አሁን ይኸው ጊዜው ተኩሱም የምሰማው ነው፣ በዛኛው እየጮኸ ነው። አዎ እንዲው እዝጊሃሩን በይ ላይ ግም እያለ ነው፣ ዝናቡን እስ ይስጠን። አዎ እንዲ ስንመስመቸ ነው አድረን የምንገናኘው ብዬ ነው። ወዲ ቤትም ሁነን ቢሆን ያው በቤት ትገባ ቆይ። አረ አረ፣ እንዲ ምን አለ እንዲ ችግር የለም። አንተው በል እንግዲ ውስ እስቲ ዲ ጋ መቸስ እንግዲህ የሞ ቅዳሜን እንዘልቃለን።